ፕሮግራም ተከታታዮች ዛሬም እንደምታዩት ይቺ ላም ባለፈው እንደነገርኳቸው ስትወል 30 ሊትር ነበራት። አሁን ወደ 26 ሊትር አላት። ገና ከወለደች አንድ ወር አልሆናትም። ይችኛውን በጣም ጥሩ ናት። እንግዲህ ሰንዳፋ ላይ እንደነገርኳቸሁ ኳችሁ መላለሳለሁ ብያችኋለሁ የዚህን ወንድማችንን የኢንጂነሩን እርባታ እንዴት አርገለ የተሻለ ማድረግ የምንችለው የወተት እርባታ ማለት ምን ማለት ነው? እጅግ በጣም ጠቃሚ ከሆኑ ስራዎች፣ እጅግ በጣም ሰዎችን በአንድ ጊዜ ሚሊዮኔር ከሚያረጉ ስራዎች የመጀመሪያ ረድፍ የሚሰራው የወተት ላሞች እርባታ ነው። ስለዚህ የወተት ላሞች ላይ ምንድን ነው የምናየው? ጥንቃቄ፣ አመጋገብ፣ የጤና ክትትል፣ የክትባት፣ የጤና ሁኔታ፣ ገላቸውን ማጠብ ግታቸው በጣም ንጹህ ነው ሆነ። መቼ ነበር የወለደችው እቺ? ስንት ሊትር አላት? መስከረም 15 መስከረም 15። ገና አንድ ወር ከ15 ቀን። አሁን እዛ 20 ነው አይደል? ጥቅምት 20። በጣም ምትገርምናት። ስንት ሊትር አላት? አሁን እቺ አሁን 26 አላት። 26 አላት። ባህሪዋ ግን ወተት ምርቷ ስንት ነው በብዛት

ይጸዳል ይጸዳልላቸዋል። ከተጸዳ በኋላ ወደ አለባት ሲገባ ጡታቸው በጣም በመጀመሪያ ይጸዳል። በንጹ በንጹ ውሃ እና በፎጣ የራሳቸው ፎጣ አለ። በፎጣ ይጸዳልና ወደ አለባ ይገባል። ከዛ ቫዝሊን አለ። በቫዝሊን ተጣቶ ትንሽ አሸጥ አድርገው ጡታቸው እንዳይደል፣ በዛ ይታለባል ማለት ነው በጣም ደስ ይላል። ስለዚህ አሁን ከባለፈው ጀምረው ከመጣም ጀምሮ ምን መስተካከል አለ? የመጀመሪያ ዙር መጥቻ አይቼክ ነበረ። በጣም ጥሩ ናቸው። አይዶሽን ነበር ጥሩ ያየር ዝውውር አየሁ። እንዴት አየሁ? ይሄ አሁን የአየር ዝውውር መኖር በጣም ወደድከው። ቤቱን በቀላሉ ይደርቃል። ፕላስ ደግሞ ሙቀት፣ ሙቀት፣ ሙቀት። አዎ አሁን ግን አየህ ሙቀት የለም። ሙቀት ጥሩ አየር ዝውውር አላቸው። አውጣው። ይሄ ነው እርባታ ማለት እንደዚህ። በፊት ምንድን ነው ታፍኖ ነው ነው ብርድ እንዳይመታቸው ምናምን የሚባል ነገር ነው ነበረ። ግን ካል እንደ ካልቸር ቀራ። አሁን ወደ ቴክኖሎጂ ይገባል ማለት ነው። ስለዚህ የሰጠነ የሙያዊ ምክር ጥሩ ነው ማለት ነው። ወንደዋል። እጅግ በጣም አመሰግናለሁ። እኔም ባለው በጣም

እና በጣም ብዙ ነገር ያግዛሉ። በተለይ የጤና ባለሙያ ደግሞ ሲሆኑ ሕክምና ሳይንስ ላይ ብዙ ነገር አለ ስለ ባክቴሪያ፣ ስለ ፓራሳይት፣ ስለ ቫይረስ፣ ስለ ፈንገስ እና በጣም ጎበዝ ባለቤት ናት ያለችው። እሷን ማመስገን ፈልጋለሁ። ይሄ እርባታ ማለት ቀላል አይደለም። ስለዚህ ሁልጊዜ ጊዜ ስንሰራ ጥንቃቄ ማድረግ ያለብን እድሜያቸው ላይ፣ በጊዜያቸው በሰዓታቸው ጥሩ ወተት እንዲሰጡ ምን አይነት የህክምና ክትትል ማድረግ አለብን፣ አመጋገባቸው ምን ይመስላል፣ ግታቸው ምንም አይነት የጤና ችግር እንዳይገጥመው ንጽህና አጠባበቅ ላይ በጣም ብዙ ስራ መስራት መቻል አለብን። የጤና ጉዳይ ከምንም በላይ ነው እንጂ የወተት ላሞች ላይ የምናደርገው ክትትል ውጤታማ እንዲሆን የመጀመሪያ ስራ የምንሰራው ጤና፣ አመጋገብ ወሳኝ ናቸው። እና ማረፊያ መኝታቸው። ብዙ ሰዎች ላሞች ሊወልዱ አካባቢ ሲወልደው ለሊት ሞቱብን ይላሉ። ለምንድን ነው የሚደረገው? የጤና ክትትል በቂ ካልሆነ ላሞች በምጥ ጊዜ ሊሞቱ ይችላሉ። ላሞች ምጥ ላይ እያሉ ይሞታሉ። ላሞች በምጥ ሰዓት ጥጆቻቸውን በዋዛ ያጣሉ። ስለዚህ የምናደርገው ክትትል ሁልጊዜም መሆን አለበት በደንብ በደንብ ወሳኝና በጣም ጥንቃቄ መኖር አለበት። አንድ የወተት ላም በአሁኑ ሰዓት ከ320 ሺ ብር በላይ ነው ዋጋቸው። ስለዚህ የወተት ላሞች ከኛ ጋር ሲኖሩ 12 ጊዜ፣ 10 ጊዜ ቢያንስ ይወልዳሉ። ስለዚህ ትልቁ ጥቅማቸው ምንድነው? ወተቱ ብቻ ሳይሆን ዝርያቸውን ማስቀጠል መቻል ራሱን የቻለ ትልቅ ነገር ነው። ስለዚህ ሁልጊዜ የጤና ላይ የምናደርጉ ክትትል በጣም እበታቸውን በደንብ ማየት ደረቅ ነው። እበታቸው ተቅማጥ አለው፣ አሁን ይሄበት በጣም ጤናማ ነው። የሚበሉትን ፍሩሽካ መጠን፣ ውህደቱን መጠን በደንብ ይነግረናል። ስለዚህ ላሞችን ስናበላ በደንብ በጥንቃቄ ማብላት፣ ጤናቸውን በደንብ ማየት፣ እበታቸውን በደንብ ማየት፣ ሽንታቸውን በደንብ ማየት፣ ጡታቸው ላይ ቁስላለ የተለያዩ ነገሮች ካሉ ግታቸውን በደንብ እየተዘዋወርን ማየት፣ እብጠት አለ ወይ? ሳይዙ እኩል ነው ወይ? እያንዳንዳቸው የላሞች የጡት የወተት ማስተላለፊያ ጋኖቻቸውን በደንብ ማየት። ላሞች ያመነዝሃሉ። የተስጣቸው ምግብ ለምን አልጨረሱም? መናፈስ አለባቸው። የፀሐይ ብርሃን ማግኘት አለባቸው። እንዴት ያገኛሉ? በምን መልኩ ነው ያንን ማካካስ የምንችለው? ከምግብ ላይ የማያገኟቸውን ንጥረ ነገሮች፣ ውጭ ላይ የፀሐይ ብርሃን አውጥተን እንዲወስዱ ማድረግ አለብን። ያንን ሲወስዱ ምን ይሆናሉ? የምግብ መንሸራሸር ይኖራል። በርካታ ንጥረ ነገሮችን ቫይታሚን ኤ ቫይታሚን ቢ ሲ፣ ዚንክ፣ ማዕት ነገሮችን ከፀሐይ ብርሃን ያገኛሉ። እና እዚህ ላይ በደንብ ትኩረት መስጠት አለብን። ያስፈልጋቸው አንቲቢዮቲክ ሁልጊዜ መስጠት በጣም አስፈላጊ ነው ግን የምንሰጠው አንቲባዮቲክ በኪሎአቸው በክብደታቸው መሰረት በጣም ማረግ አለብን። አሁን እዚህ ጋር ይኸው ቻው ስንለካት ወደ 310 ኪሎ ገደማ ትመጣለች። በጣም ግዙፍ ናት። ተጠንቅቄ ነው በአብዛኛው ጊዜ የተለያየ ችግር ሊመብስለሚችል በሁለቱም በኩል ነው የምንሰጣት። ቫይታሚንም ኮሊል ጋር ተያይዞ ላሉ ችግሮች ማስወገጃ እንሰጣለን። በዚህ ጋር ቫይታሚንም እንሰጣታለን። ቫይታሚን እዛ ጋር አለ። ላስ ዲወርም እናረጋታለን። አይበርነትም ጊዜ ነው። በኋላ ከአንድ ወር በኋላ ከአንድ ወር ተኩል በኋላ ኮርማ ከመውሰዳችሁ በፊት መስጠት አለብን። ይሄ ለምንድን ነው? የውስጥ ጥገኛ እና የውጭ ጥገኛ ትላትሎች በተለይ ምርት ላይ ተጽዕኖ እንዳይኖር በጣም ይረዳናል። ና ሃይቨርሜክቲንም ስንሰጥ ጥንቃቄ ዋናው ግን ምንድን ነው? እርባታ ላይ አንዷ የተጠቀመችበትን መርፌ ሌላ

አስባለሁ። አሁን ቀጣይ እየተወለደች ለጭ አሁን ወለደች፣ እሷ ነው እሷ ከወለደች አሁን በቅርብ ስለወለደች እንቻት። እንዴት ነው ባህሪዋ? አትታሰራ አብሮ የምታራገጥ ከሆነ

በተለይ የወተት ላሞች የኮርማ ፍላጎት መቼ ነው የሚያነሱት? ብዙውን ጊዜ የኮርማ ፍላጎት ላሞች የሚያነሱት መቼ ነው? ላሞች እንደወለዱ ከ15 ቀን ከ3 ዓመት በኋላ ያነሳሉ። ነገር ግን ዘር የምንሰጣቸው መቼ ነው? አራተኛ ወር መጨረሻ ወይም ደግሞ አምስተኛ ወር ላይ ነው። ለምንድነው ይሄ የሚሆነው ነው ዋናው ጥያቄ። ለምንድነው ይሄ የሚሆነው? በጣም የሚገርመው የላሞች በአብዛኛው ጊዜ ከፍተኛ ወተት ስለሚሰጡ ሰውነታቸው ውስጥ ምን ያጣሉ? ብዙ ሚኔራሎች ይወገዳሉ፣ በወተት አማካኝነት፣ በማጥባት አማካኝነት። ስለዚህ ምንም እንኳን እንደወለዱ አካባቢ ኮርማ ፍላጎት ቢያነሱም እኛ ዘር መስጠት ግን ያለብን አምስተኛ ወር መጀመሪያ ነው። ያን ጊዜ ሰውነታቸው አካላቸው ብቅ ይሆናል ማለት ነው። ስለዚህ የወተት ላሞች የቤት አሰራርን ደግሞ እንደምታዩት ጥሩ የአየር ዝውውር በደንብ መኖር አለበት። ይሄ ኢንጂነር ሳንዳፋ ሄጄ ሳየው ቤቱ በደንብ አልነበረም፣ ጥሩ የአየር ዝውውር አልነበረም። ላሞች በጣም ታፍነው ነበር፣ ቤቱ ጨለማ ነበር። በዚህ አማካኝነት ምን ሊመጣም እንደሚችል ባለፈው አይተናል። አሁን ግን ቤቱን በደንብ አስተካክሎ እንደምታዩት ቤቱ በደንብ ጥሩ የአየር ዝውውር አለው፣ ብርሃን አለው። ላሞቹ በደንብ ይበላሉ፣ በደንብ ይጠጣሉ፣ እረፍት በደንብ ያደርጋሉ መተኛኝታቸው ላይ እንደምታዩት ከፍተኛ ሰጋቱራ በደንብ አለ ለምንድን ነው ይህ ሰጋቱራ የሚያስፈልገ የሚያስፈልገው አንደኛ ላሞች ባላቸው ክብደት ሶስት አራት ጊዜ መሬት ላይ ይወደቁ ሲነሱ ጉልበታቸው ምን ይወጣል ከፍተኛ አብሰስ ይዛል ቁስል ይዛል ማነከስ ያመጣሉ ምርታቸው ይቀንሳል ከዛ ደግሞ እድሜያቸው ያጥራል በሽተኛ ይሆናሉ ዘር መያዝ አይችሉ ምክንያቱም ከፍተኛ ህመም አለባቸው ስለዚህ ምን ይሆናል? በደንብ ሰጋቱራ ማንጠፍ። በተለይ ደግሞ የጡት በሽታ እንዳይጠቁ ላሞች ሊወልዱ አካባቢ የአመጋገብ ሁኔታቸው በፕሮቲን ኮንቴንት ከፍ ያሉ ነገሮችን መስጠት መቀነስ አለብን። ለምንድን ነው አንዳንድ ጊዜ ይሄ ለምንድን ነው የሚሆነው? በአብዛኛው ጊዜ የወተት ላሞች ሊወልዱ አካባቢ ከፍተኛ ጫና፣ ከፍተኛ የስብ ክምችት፣ ከፍተኛ የፅንስ መወፈርና መጨነቅ እንዳይከሰት አመጋገብ ላይ ሞር ካርቦሃይድሬት ላይ ደግሞ ማብዛት ያለብን እንጂ ሌሎች ነገሮች ላይ ማብዛት ውቀነስ ማለት ነው። ፈሳሽ በደንብ መስጠት። አንድ ወተት ላም በቀን ከፍተኛ ውሃ ያስፈልጋታል። በተለይ አሁን ያለንበት ወር ይሄ ህዳር ወር ጀምሮ ያለው በጣም ኃይለኛ ሙቀት አለ። ስለዚህ ብዙ ውሃ በሰጠናት ቁጥር፣ ውሃ በምትፈልገው መልክ ባገኘች ቁጥር የወተት ምርቷ በከፍተኛ ሁኔታ ይጨምራል ማለት ነው። ስለዚህ አመጋገብ ላይ፣ ጤና ክትትል ላይ፣ ጥሩ የአየር ዝውውር መኖር ላይ በጣም ብዙ ስራ ልንሰራ እንደሚገባ ለመግለጽ ነው። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ሀይሉ ነኝ እንስሳት ሐኪም መልካም ጊዜ ለውላችሁም።